ያው እንደሚታወቀው እንግዲህ አባባ በጣም ደስ በሚል ሁኔታ ነፃ ወጥተዋል። ማለትም ከዚህ ነብሰ በላ አጋች በጣም ደስ በሚልና ሚራክል ታምር በሆነ መልኩ በእውነቱ በጣም ታምር ነው። ያን የሰማይ ስባር የሚያክል ሰውዬ ከጀርባ መትቶ መጣል እና አባባንም ይዞ መውጣት ለትሁት በእውነት በጣም ትልቅ ነገር ነው። እንግዲህ ትሁት እንደዚህ አድርጋ አባባን ይዛ መውጣቷ ግልጽ የሆነ ነገር ነው እና አባባ በመውጣታቸው ሁላችንም ደስ ብሎናል። እስኪ አባባ በመውጣታቸው ደስ ያላችሁ ይህንን ቪዲዮ ስትጀምሩ ላይክ ላይክ ላይክ አድርጉ ብዙ ሰው ይደርስ ዘንድ ማለት ነው እና በጣም ደስ በሚል ሁኔታ እንግዲህ አባባ ከወጡ በኋላም ያው ትሁቴ ወስዳ ለስላሳ ገብዛቸዋለች። ለስላሳ ከጠጡም በኋላ እንግዲህ ምንድን ነው ያደረጉት እረፍት ማድረግ ስላለባቸው ሄደዋል። በጣም በሚያሳዝን ሁኔታ በዚህ ዘመን እንግዲህ አስታራቂ በጠፋበት ጊዜ ትልልቅ አባቶችን በዚህ መልኩ ማንገላታት አግባብ አይደለም። ቴና ደግሞ እንግዲህ አባባን እንደዚህ አድርጋ አንገላታቸዋለች። ለዛም እኔ ወደ ቤት መሄድ አልችልም ብላለች። እውነት ለመናገር እንደው እንዴትስ አይንሽ እንዴት እንዴት አድርገሽ ልታይ ትሄጃለሽ ካሊብን? ለነገሩ እሷ እኮ ደፋርናት ደፋር ናት። ካሊብ ፊት ሄዳ እኮ አባት ሞቷል ብላ እየየ ብላ ያስመሰለች ናት። በነገራችን ላይ ማስመሰሉ ሳካ አልተሳካላትም። እና የቲና ውርደት እንግዲህ ቀጥሏል። ቲና ተዋርዳለች ማለት ነው። ዳኒም አይንሽን ላፈር ብሏታል። ለምን ከተባለ እንግዲህ ዳኒ ነግሯታል። ቲና አሁን የምትይው ነገር ከእውነት የራቀ ነው። አባባ በፍጹም እንዳልሞቱ ነው ምረዳውኔ። ምክንያቱም ሄቼ እንኳን ነግራቸው ትሁት በጣም ነው የሳቀችብኝ። ሞቷል ስላታደል እሽ ሌላስ እያለች በጣም ነው ያላገጠችብኝ። ስለዚህ እንዳልሞተ ግልጽ ነው እያለ ቢነግራትም እሷ ግን እንዲ አንተ ምን ሆነ ነው ሞቷል? እንዲ አጋሱ ሳይገድለው ገደልኩት አይለኝ መችስ። ስለዚህ በእጁ እኮ ነው የገደለው። ምን ሆነ ነው ሬሳው እኮ እጁ ላይ ስላለ ነው ብር አምጡ ያለው። ብላ ብር ለመቀፈል እያለ ረገችው ጥረት የለም። ነገር ግን አልተሳካላትም። ምክንያቱም አባባና ዳኒ ተገናኝተዋል ማለት ነው። አባባና ዳኒ እንግዲህ ሲገናኙ፣ አባባ በጣም ነው ማለት ደስ ያለው፣ ምክንያቱም የዳኒ ውለታ ስላለበት የዳኒ ውለታ አለበት አባባ ምክንያቱም ዳኒ መጥቶ አባባን ለማዳን ሲል ነው እዛ ሰማይ ሰበር የሚያክል ሰውዬ ጥርስ የገባው ያን ያክል ዱላም የተቀበለው ማለት ነው። እንግዲህ ዳኒ በጣም እዚ ጋር አባባ ቀጥታ ቀጥ ብለው ወደ ቤት ነው የመጡት ማለትም ከጊዜ በኋላ ትሁትን፣ በእርግጥ ወደ ቤት አልመጣም እኔ ደስ ይወዳለኝ ቦታ ለሄድ ነው ገንዘብ ስጪ ብሏት ከተቀበለ በኋላ፣ ከቆይታ በኋላ ግን ወደ ቤት ሲመጣ ዳኒን ነው ያገኙ። ዳኒን ሲያይ በጣም ነው ደስ ያለው አባባ በጣም ነው ፈገግ ያለው ማለት ነው። እና ዳኒ ደንግጦ ነበር በጣም ነው የደነገጠው ዳኒ። ምክንያቱም እንዴ ሞቷል የተባለ ሰውዬ ሲመጣ አስባችሁታል። ሙቷል ብላ እኮ ወረቀት ያሰራችው ጀግና ናት። እንግዲህ ህገ ወጥ የሆነ ወረቀት አቦ፣ አንተ ብር ካለህ እኮ ምንም ማለት አይደለም፣ ሁሉንም ነገር በእጅ ማስገባት ትችላለ። ዳኒ አይህኛ ያደላውን ሁሉን ማድረግ እንደምችል። ስለዚህ ሽማግሌው ሙቷል ብላ የደመደመችዋ ሴትዮ ከሰማይ ትሆን ከምድር ትሆን አታቀውም። በጣም ነው ክርር ያለችው ማለት ነው። አባባ ሲመጣ እና አባባ ወደ ቤት ሲመጣ ካሊብ እና ትሁት ደስ ነው ያላቸው፣ የገረማቸው ነገር የለም ምክንያቱም ስለሚያቁ ማለት ነው እንደሚመጣ እርግጠኛ ስለነበሩ ካሊብ ምንም እንኳን አባቱን ባያየውም በዛ ሰዓት ማለት ነው፣ ግን ትሁት አባዬን እኔ ነኝ ያስወጣሁት አለ ብላ አረጋግተው ስለነበረ አሁን አባባ ቤት ሲመጡ ምንም ነው ያልገረማት ትሁት። ያው ታውቃለች እንደሚመጣም ካሊብም አልገረመውም፣ ምክንያቱም ትሁት አታምነኝም እንዴ ስትለው አይ አንቺ ምትይኝንማ አምንሻለሁ ስላላት ስለተማመኑ ሲመጣ ምንም የገረማቸው ግራ የገባባቸው ግራ የገባቸውም ነገር የለም እና አባባ ግን ከመጡ በኋላ ቀጥታ ወደ ፖሊስ ነው የተደ ውለው ቴናና አጋቹ በቁጥጥር ስር ውለው ታስረዋል። ምክንያቱም መታሰር ስላለባቸው፣ የቴና እቅድ ከዚህ በላይ ነበረ። የቴና እቅዷና አላማዋ አፓፓ እንዲታገትም ያደረገችበት ዋናው ምክንያት ገንዘብና ገንዘብ ነው። ገንዘብ ካገኘው ህይወቴን መለወጥ እችላለሁ ዳኒንም ነግረዋለች። ይውለ ሰው ያለ ሰው ሳይሆን መኖር የማይችለው ሰው ያለ ገንዘብ መኖር አይችልም። ፍቅር ምናምን በኋላ የሚመጣ ጣጣ ነው። በመላመድ የሚመጣ ነው ፍቅር። ስለዚህ እኔ አሁን ፍቅር ምናምን ሳይሆን የምፈልገው ገንዘብና ገንዘብ ብቻ ነው። ይህንን ደግሞ ለማግኘት ይህን ሽማግሌ ከሱ ነው የምጀምረው ብላ ነው እንግዲህ እሱን ያሳገተችው። ሲቀጥል እቀጥላለሁ እሱን ካሳገትኩኝ በኋላ ወረቀቱን አስፈርሜ ገንዘቡን ሙሉ በሙሉ ወደ እኔ ካዞረልኝ በኋላ ልጁን እገላለሁ ነበረ የቴና እቅድና አላማ ነገር ግን አልተሳካላትም ማለት ነው። ምክንያቱም አስባስብ አቅዳ ግን ዜሮ ሆናለች ቴና እንግዲህ ያሰበችው አልተሳካም። ምክንያቱም ትሁት ስለደረሰችለት ላባባ በነገራችን ላይ ትሁት ባትደርስ ኑሮ ምን ሊፈጠር ይችላል? ስንል ቴና አሁን ላይ ነብሰ ጡር ነኝ ብላ ታስባለች። ማለትም ከካሊብ ማለት ነው እንግዲህ ካሊብን አታላ የአንድ ቀን አዳር ማለትም ምሽት አብረን እናምሽ አራት መቶ ሺህ ብር ሰጠኝና መፋታት እንችላለን ብላ በአታለለችው በዛ መንገድ እንግዲህ አብራ አድራ ስለነበረ ነብሰ ጡር ነች ማለት ነው እሱም በጣም ነው የሚገርመኝ ነገር። ነብሰ ጡር ሁና ማለት ነው አስባቸው ታ ነብሰ ጡር ሁና ከካሊብ፣ ነገር ግን የልጇን አያት ማለት ነው እንግዲህ በዚህ መልኩ ስታሰቃይ የነበረው ለዛም ነው እኔ ወደ ቤት መሄድ አልፈልግም፣ መሄድም የለብኝም። እንዴ ዳኒ አስበህዋል? ድንገት እኮ ወደ ቤት ሄዶ ቢሆን ቀጣይ ነው የሚያጠፋኝ። እንዴ እንዴት አድርጌ እኮ እንዳሰቃየ ታይታ ያለ እንዴ እንደዛ አሰቃየችው፣ አይምረኝም ሁላ ስለዚህ አንተ ሄደ አረጋግጥ። ባለችው መሰረት እንግዲህ ሂዶ አረጋግጦ ነበረ ቤት የለም። አባባ ትሁት ብልጧ ጎበዟ ደግሞ ምንም እንደማያውቅ ምንም እንዳልተፈጠረ አድርጋ ነው እንግዲህ ለዳኒ ዳኒ ምን አዲስ ነገር አለ? አስቡት እንግዲህ በጣም ጎበዝናት። በነገራችን እንደዚህ ነው ዓለም የምትወደው እንደዚህ በሲስተም ነው። እና የዚህች ዓለም አሁን ላይ በተለይ እንደዚህ በሲስተም ነው እንጂ ዝም ብለን ሁሉ ነገር እንትን መሆን የለብንም። እና እሷም በብልጠት ነው የምትራመደው። ካሊብ ቢሆን ይህኔ አባባ አለ ካሊብ ምንም ነገር አትንገሪው ትሁቴ ደግሞ ተሳስቶ ለዛች ሚስቱ የሆነ ነገር ይላትና ነገሮችን ያበላሻል። በጣም ነው ነገር የሚያበላሸው። በነገራችን ላይ ካሊብ በጣም የሆነ ወልፎ ነገር ነው በጣም ነው ነገሮችን የሚያበላሸው። ለዛም ነው አባባ ካሊብ እንዳይሰማ እኔ ደህና መሆኔንም ሆነ ምንም ነገር እንዳይሰማ ብለዋት ነበረ። በእርግጥ ትሁት ደህና እንደሆኑ ተናግራለች። ምክንያቱም ከተባለ ደግሞ ካላገድኳት፣ አለ አሁን ቲና ብትመጣ እንዴት እንደማሰቃያት እኔ ነኝ የማውቀው እያለ እየፎከረ ነበረ። አይገርምሽም ትሁት፣ ዛሬ እኮ ሙሉ ቀን ሳትመጣ ዋለች። መጥታ ቢሆን ኑሮማ እኔ አስሬ አሳሯን ነበረ የማበላት አለመምጣቷ ጠቀማት እያለ ነበረ። ስለዚህ እንዳያስራት እንዳያግታት እኔ በጣም ያደነኩት ትውትን ነው ዜጋ ለአስራት ማሰሪያ ምናምን ማገቻ ቃ በጣም ያሳቅ ማገቻ የሚሆን ማቴሪያል ልገዛ ልሄድ ነው ሲላት፣ ይሄ እኮ መፍትሄ አይደለም ካሊብ፣ በሰል ያለ እሳቤ እስብ እንጂ አንተ አሁን እሷን ስታግታት እኮ አጋቹ ደግሞ አፓፓን ይጎዳዋል። ምክንያቱም ገንዘብ ስለሌለ እሷ ነች ወስዳ ገንዘብ ሰጥታው አፓፓን እንደፈለገች ያደርግላት ፣ ስለዚህ አሁን በርሳ ሰጠው ስትቀር ጊዜ የሆነ የተነቃቢ ነገር አለ ወይ፣ ፖሊስ ሊደርስብኝ ነው ወይ የሆነ ነገር ብሎ አስቦ ቢገለውስ ብለዋለች በባለፈው ክፍልም። ስለዚህ የትሁት አስተሳሰብ በጣም የተለየ ነው። በጣም ጀንትል ናት እውነት ለመናገር። ለዛም ነው እንግዲህ አባባን ከእንደዚህ አይነት ተናግረዋል። እሳቸውም ልጄ ከሞት መንጋጋ ነው ያወጣሽ ብለዋል። እና ከሞት መንጋጋ ከዝች በጣም ባለጌ ናት። በነገራችን ላይ በጣም ማለት ነው፣ ቴና በጣም የጭካኔዋን ጥግን የማያዩት ያልሞተውን ሰውዬ ሞቷል ብላ መታ። ለልጁ ለማስረዳት ማለት ነው እንግዲህ አባዬ አባዬ ብላ ያለቀሰችው ልቅሶ በጣም እና የሌለ ነገር ነው እያደረገችው አባባ በህይወት አለ ያሰራችው ወረቀት ደግሞ ማለትም የፌክ ማለት ነው ፌክ አሰርታለች ያልሞተውን ሰውዬ ሙቷል በሚል ስለዚህ ይሄ ፌኩ በራሱ በጣም ትልቅ ገደል ነው የሚቀጣት ነገር ግን አባባ አሁን ላይ መበቀል አይፈልጉም ልበቀል ወይስ ላንተ ልተው ፈጣሪ ተመስገን እንዴ በጣም ተመስገን ማለት አለባቸው እንደዚህ ሲያስጨንቃቸው የነበረ ሰውዬ እሷ ደግሞ መታ እንደዛ ስታገማ ታቸው የነበረውን ፈጣሪ ነው ሹል ካርጎ ያወጣቸው። በመጀመሪያ ዳኒ ራሱን መፍታት መቻሉ በጣም ሚራክል ነው። ሁለተኛው ደግሞ እንግዲህ ዳኒ ተነስቶ እሳቸውን ፈታቸው። እሱም ኖርማል ነው። ግን ግን ትሁት መጥታ ከቅጽበት እነሱን እየደበደበ እነሱ ላይ ነው አይኑ ያለው ከኋላ ማጅራቱን ማለቷን በጣም ትልቁ ገራሚና ታምሮ ማለት ነው። እንግዲህ እሷ በአትመታው ኑሮ እና በአይወድቅ አባባ ሊወጡ አይችሉም ነበረ። ስለዚህ ከዚህ በፊትም በጣም ብዙ ነገር ስታደርግላቸው እናውቃለን። ትሁት ቲና በተለይ በጣም ልታጠፋቸው፣ ማለትም በቃ በተለያየ ነገር መከራ ስታበላቸው እሷ ነች እየታደገቻቸው እየታደገቻቸው ከብዙ ነገር ያ ብቻ አይደለም አሁንም ድረስ ማለት ነው እናም ደግሞ አባባ ምንም የረሱት ነገር የለም። ከበፊትም ለፈጣሪ ሁሉን ነገር አሳልፈን ስንሰጥ እዚህ ጋር ይሄ ድራማ የሚያስተምረው እውነት ለመናገር ሁሉን ነገር ለፈጣሪ አሳልፈን ስንሰጥ ጥሎ እንደማይጥለን የሆነ ሰው እንደሚለክልን በቃ የሆነ በጭንቅ ላይ ሁነን በችግር ላይ ሁነን ወይኔ ያለቀልኝ፣ ወይኔ ሄድኩ፣ በቃ ልሞት ነው፣ በቃ እንዲ ሊሆን ነው ስንል ፈጣሪ በሆነ ሚስ ያወጣናል። እና ልካሁን የባባም እንዴት ነው አሁን በቃ የመጨረሻችን ነው ሊገለን ነው ሲሉ፣ ምክንያቱም እሷም ሙሉ ገንዘብ አለች ሰውዬው ደግሞ አባባ ደግሞ እንደ ሙሉ ገንዘብ ላንቺ እድሜ ልኬን አስባችሁታል? እንደዚህ ጸጉራቸው ነጭ እስኪሆን ድረስ የሰሩት የለፉት ለነገ ለልጄ እንዴ እንኳን አይደለም ባለሀብት የሆኑት እንደ ትንሽ ሳንቲም እንኳን እኮ ለነገ ለልጄ ብለን መከራ አይተን የለፋ ነውን የሰራ ነውን ገንዘብ ከቅጽበት አንዲት ወንበዴ የመታ የልጅ ሚስት ነኝ ብላ ገንዘብ ካልሰጣችሁኝ ብላ አስባችሁታል? እንደዚህ ስታሳግት፣ አሁን አባባ ምንም የበደሉት ነገር የለም ምንም ያደረጉት ነገር የለም። ልጃቸው አደገ፣ ደስ አላቸው። ለአግባላ ገባ። ካገባ በኋላ ሲኦል መጣች። ለምን አጥንታ ነው የመጣችው? በነገራችን ላይ ቴና ቤት ስትመጣ አጥንታ። ስለዚህ ቤት ባግራውንድ በደንብ አጥንታ፣ በደንብ ነው የምታውቃቸው ከበፊትም። የበፊት ጀርባዋ ማለትም ከኋላዋ ያለውን ታሪክ ለማንም መናገር አትፈልግም። ምን ነበር ታሪኳ? የቴና ታሪክ ከጀርባ ምን ነበር? ለዳኒ እንኳን መናገር አትፈልግም። ቆይ አንቺ ግን ካሊብን ከማግባትሽ በፊት ምን ነበረ ያንቺ ህይወት ሲላት፣ መናገር አትፈልግም። በነገራችን ላይ በካሊብ በላዩ ላይ ነው ዳኒን ቤት ይዛ ያመጣችሁ። ምን ስታደረግ፣ ስትጠጣ፣ ስትዝናና፣ ምን ስትል ዳኒን ይዛ መጣችሁ ማለት ነው፣ በላዩ ላይ እንጂ የበፊት አሁን። ባለፈው ሲል ነበር ለካሊብ ማለት ነው። ዳኒ ብዙ ነገር ያሳለፍን፣ ክፉና ደጉን ያሳለፍን፣ ብዙ ኩ ያየን ብሏል። ዳኒም እንደዛ ሲል ካል መልሱለታል። የቱ ደግ ክፉ ክፉ አትልም እንዴ? ምን አድርገ የላት ነው ደግ ያሳልፍ የምትለው ክፉ ክፉ አብራት ስታሳልፉ የነበራችሁ ናት ብሎታል። እና ዳኒም ራሱ ጥሩ ነገር አልሰራም። አሁን ላይ እንደው አባባን ሊያድን ማለትም አባባ እንዲ ሊታደጋቸው ትሁት ነግረዋለች። ትሁት ምንናያለችው፣ ይኸውልህ ዳኒ እስካሁን ድረስ ብዙ ነገር አድርገሃል፣ ብዙ ጥፋቶችን አጥፍተሃል። በዚህ ግን አባዬን ልትክሰው ትችላለህ ብላ በቃ እንዴትም ብለህ አጣራት፣ ኢንፎርሜሽን አምጣ፣ ምን ውስጥ እንዳገተችው የት እንዳገተችው ብላ ስለላከችው፣ እሱም ደግሞ ውሳጅኝ ሲላት ዛሬ ነገ ስትል ሀ ብሎ ከኋላ ቀስ ብሎ እንግዲህ አይቶ ነው ተከትሎ ሂዶ እዛ ሰዓት ውስጥ ራሱን የከተተው እርግጥ ለአባባ ሲል ነው። ከዛ በፊት በነበረው ላይፍ ግን በጣም ነው በቤቱ ላይ በጣም ነው የተጫወተው። እንዲህ አባባ ታመው እኮ ቁጭ ባሉበት እሳቸውን መንከባከብ ትተው አቡነ የተይ ውሱን ሽማግሌ ነይ እንተኛ ብሎ እኮ ሲጋደም የነበረ ብልግና የሚሰራ በቤቱ ማለትም እንግዲህ ካል ቤቱ ነው፣ በቤቱ ላይ ሚስቱን ሲያማግጥ የነበረ ነው እና ለዚህ ቤት ባለ ውለታና ትልቅ ነገር የሰራች ትሁት ናትኝ። እውነት ለመናገር እንደውም የካል ሚስት መሆን ያለባት ትሁት ናት። ባይዘው ይቺ ባለጌ ቴና ልትሆነ አትችልም። አትመጥ ነውም፣ ሲጀመር በእርግጥ እሱ እንኳ ጀንፈል ነገር ነው፣ ግን ከአባባ አንጻር ከቤቱ አንጻር ግን ቴና ባለጌ፣ በጣም ባለጌ፣ በጣም የተረገመች ናት እውነት ለመናገርና፣ አትመጥ ነውም። ኤደንም ደግሞ አሁን ላይ ዳኒ ጥሩ ስራ ስለሰራ ኤደንም ደግሞ ነፍሱ እስኪወጣ ነው የሚወዳት እውነት ለመናገር እሱ በጣም መጥፎ ነገር ስላረገ በላይዋ ላይ ደግሞ ቲናን ስለያዘባት በጣም ከፍቷት ነው እንጂ ኤደንን ብትሆን ብዙ ነገር ሁኛለው ለዳኒ ያለንኩት ነገር የለም ብላ ለትሁት ስትናገር ሰምተናል። አሁን ላይ ግን ትሁት ዳኒን እና ኤደንን ታስታርቃቸዋለች ማለት ነው። በጣም ነው ደስ የሚለው። እነሱ ሁለቱ ይታረቃሉ እና ይቀጥላሉ። ካሊብ ግን ትሁትን ያገባል ማለት ነው። አባባ እንደዛ እንዲያደርግ ነው የነገሩት። እና ይሄ ደግሞ በጣም ደስ የሚል ነገር ነው። እንግዲህ ከአሌብ እና ትሁት ተጋቡ ማለት ለአባባ ትልቅ ነገር ነው። በጣም ደስ ይላል። እና ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ውዶች፣ ይብ እያላችሁበት ሰላማችሁ ይብዛል። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ፣ ተወዳጆች